አሁንም እኮ እሷም እያረፈች አይደለም ዞሮ ዞሮ የሚመጣውን የሚመጣው ነገር ይቀበላል አሁን ዴኔ ላስመርምር ምናምን ትላለች ከቻለች እኔ ታስምርምር ችግር የለብኝ ስለ እኔ ማለት ገና ከሷ ጋራ ተጣልቷል ብላ ይሁን እኔ ምንም ማለት የገባኝ ነገር ልጅ ማለት የእግዚአብሔር ጸጋ ነው ትቀበላል እንኳን ያን የመሰለ ልጅ ስለዚህ ሰላም ሰላም ውዴ ዳኒቱ ቤተሰቦች ለምንድን ናችሁ ዛሬ እንግዲህ በአዲስ ቪዲዮ ተገኝቻለሁ ወደ ቡዜ እየሄድኩ ነው። ቡዜ ጋር ከሄድኩ እንግዲህ ትንሽም ቆይቻለሁ። ልጄ ጠይቄውም አላቅም፣ ምክንያቱም ትንሽ ስራ በዝቶብኝ ነበረ። ማዘርም ለምን አትሄድም፣ ሂደሽ ለምን አትጠይቀውም እያለች ነበረ። እንግዲህ ያው ዛሬ ሞላልኝና ልጠይቀው የፈጣሪ ፈቃዱ ነው። እየሄድኩኝ ነው። እንግዲህ ውድ ቤተሰቦቼ ያው ፀበል ያለበትን ቦታ ትንሽ ራቅ ይላል። በጣም እንግዲህ ውድ ቤተሰቦች እየደረስን ነው። ፀሐዩን በዛ ላይ ያው ዛሬ ድካም ነው የሌለ ድካም ነው ያለች። አንተ መንገድ ሁሉ እንዴት ነው? አባጣ ጎርባታ ምንም አልቀረኝም ከድካም አንፃር። እንግዲህ ውድ ቤተሰቦቼ ብዙ ያለበት ተባለው ቦታ ደርሰናል። ያው እንግዲህ አሁን ላይ ብዙ ስላለው ነገር አሁን ላይ ያው ጸበድም ስለገባ ትንሽ ሰላም ይሆናል ብዬ አስባለሁ። ካለበት ችግር ሁሉ ነገር ያው ወደ ሰው ማንኛውም ሰው ወደ ሃይማኖቱ ሲጠጋ ወደ ሃይማኖቱ በቀረበ ቁጥር ወደ መንፈሳዊ ሕይወቱ በቀረበ ቁጥር ሰላም ነው የሚሰማው። ካለበት ችግር ሁሉ የነበረበት ችግር ሁሉ ይቀረፍለታል እና እንግዲህ ብዙ ያው አሁን ላይ ቤተ ክርስቲያን እንደመሆኑ መጠን በጣም ደስ የሚል ነገር ነው። እስኪ አብራችሁን ቆዩ እና አሁን

ብዙ ወንድ ቤተሰቦች ያው ብዙ በአሪፍ ሁኔታ አገኘዋለሁ፣ ጥሩ ሁኔታ ላይ ሆኖ አገኘዋለሁ ብዬ አምናለሁ። እንግዲህ ወንድ ቤተሰቦች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ያው እስክነሳ አመት ይፈጅበታል ብለህ ነው ወንድ

ቁልቁለቱ አቴዶ እንትን ነው። ይሄ ድንጋዩ ሹል ሹል ነው። ማዘር ደህና ናችሁ? ደህና ናችሁ? ማዘር እኮ ተጠፋፋን። አዎ፣ እንደው ካልሄድክ ብላኝ እኔም ታውቃለህ፣ ስራ ምንም አልመቻችም አለኝ። በቃ እቃ ማዘር ደግሞ ካሊድ ካሬ ሄደ እንኳን ሳትጠይቀው እያለች፣ አይመችም ሰው ያስባል ግን እንደዚህ ወጣ ብለ የመሄዱ ነገር አይመችም። ታጋት ከባድ ነው። እንዴት ነው ታዲያ? አሁን ደራተ ወስደ አሁን ደራተ ወንክ ወስደ አረደና ነኝ። እንዴት ነው? ከበፊቱና ካሁን ሳየው አሁን በጣም ማለት አሪፍ ላይ ነኝ። አሁን ደና ነኝ። ለሱ ምን ይሳነዋል? መጀመሪያም ስማ መጀመሪያም አለማወቅ ነው። ወደ ጫካ ምናምን ከምድ ወደዚህ መንጣ ሲገባ አሁን አት አሁን እግዚአብሔር ይመስገን በጣም ደህና ነኝ። ተመስገን። አዎ ይኸው ፈጣሪ ሁሉንም የፈቀደው ነገር ነው የሚሆነውና አብታል ወደ ቤተ ክርስቲያን ሰው ወደ ሃይማኖት መጠጋቱ እንደው ትልቅ ነገር ነው። እኛ እናቆም እንጂ ያው ከምንም በላይ ያለ ችግሮችን ወደሱ ቀርበህ መንገሩ በጣም አሪፍ ነው። ለሰው ብታማክረው ዛሬ እንዲህ አለኝ እንዲህ አለችኝ ምናምን የሆነ አሉባልታ ነው እንጂ ምንም ላንተ የሚያመጣው እንትን አይኖርም። አይኖርምና ከምንም በላይ እግዚአብሔር የተመሰገነ ይሁን። ያ ሁሉ ጭንቀት ትቶኛል። ያ ሁሉ ማሰብ፣ ያ ሁሉ ማለት አንዳንዴ አላስፈላጊ ነገሮች ባይምሮ ውስጥ የሚመጡ ነገሮች አሉ። ያ ያንን ከባለፈው ሳየው አሁን እግዚአብሔር የተመሰገነ ይሁን ብዙ እንዴት ነው? ምን አዲስ ነገር አለ? እንግዲህ ምንም ስለ አዲስ ነገር ያው የለም። እኔ ብዙም ወደ እንትንም አልገባም። ያው አይምሬን ወደዚሁ ሰብሰብ አድርጌ ነው ጸበል እንትን እያልኩ ያለሁት እና ምንም አዲስ ነገር የለም። ያው ሰሞኑንም ደግሞ እስኪ ማለት ጸበሉ ይበቃኛል ይበቃኛል፣ ስለ ያው ይበቃኛል አይባልም። ግን ቤት ኪራይ ያለ ብዙ ወጪዎች አሉ። ያው ካልሰራህም ደግሞ አይሆንም። እንግዲህ አንድ ሰባ ቀን ምናምን እዚህ ቆይቻለሁ። አሁን እንግዲህ እስኪ ወደ ስራም መለሳለሁም እያልኩ ነው ሰሞኑን፣ እንጂ ምንም አዲስ ነገር የለም። ያቺን በቀደም ጠይቃለሁ ብላ መታ ያው ቪዲዮውን እንዳየው እዚህ ጋር ሌላ ነገር ስትበጠብጥ ነበረ ሰማ። በጣም ከባድ ነው ነገሮች ሲደራረቡብን። እኔ ቆይ እኔ እኮ የሚገርመኝ ከአሁን በፊት መታ እንደዚህ ተነጋግራችሁ ነበር በፊት ማለትም ያለው ነገር ተፈቶ ነበረ። አሁን ምንድን ነው? ወይስ መመርመር ካለበት እኮ ማስመርመር ይቻላል። አሁን ላይ እንደ ድሮ እንደዚህ የሚከብድ ነገር አይደለም፣ ቀላል ነው። በቃ መመርመር የሚቻለው ነገር እንዴት ነው ያንተ ያለው ነው ነገር ያንተ ነው ተብሎ ሰው ላይ መደምደም ይከብዳል። መቼ ብተዋል ሰውም የሚረዳው ነገር የሚል አለ ካለበት ነገር እና አሁን ላይ ባለው ነገር ላይ ስትሄድ ሰው ወደ ጥርጣሬ የሚሄድበት መንገድ ሰፋ ያለ ነው እና እንደው ሌላ አማራጭ እንኳን የፈለክበት ነገር እንኳን የለም ብ ያው የበፊቱን ማለት ታውቃለህ። በፊት ያው እንግዲህ የልጅ እናት ነች። ልጅ ጥየ ከምትሰደድ እርዳኝ ብላ ነው መጀመሪያ እንግዲህ ስቀርበን የነበረው ያው ቪዲዮውንም እንዳየሁ ማለት ነው ከዛ በኋላ እኔም እሷን ለመርዳት እንግዲህ ትዳሬን አደጋ ላይ ጥዬ ነው እንግዲህ ያንን ነገር ያረኩላትና ሳምንትም ቆይቶ ነበረ። ቶሎ ፕራንክ ነው አልተባለም። እነዛ እነዛ ነገሮች በቃ በስተመጨረሻ ትንሽ የሆነ እንትን ነገር ሲመጣላት ፕራንክ ነው በሚለው ይቅርታ ብላ አይታል። የቅዱስ ሚካኤል ስዕል ይዛ ብዙ ነገሮችን እንትን ብላ አዛጋ ማለት ተግባብተናል። አሁን እንግዲህ እኔ ስለ እኔ ማለት ገና ከእሷ ጋር ተጣልቷል ብላ ይሁን እኔ ምንም ማለት የገባኝ ነገር የለም። ስለ ማንም ሰው እኮ ልጁ ቢሆን አይክድም። አንተ ልጅ ግን ተከዳል። ልጅ ማለት የእግዚአብሔር ጸጋ ነው። ትከበላለህ እንኳን ያን የመሰለ ልጅ። ስለዚህ ነው እሺ። ግን አንዳንዴ ደሞ ለስራ ብለህ ተጠግተህ ያለው ነገር ባለሆነ መንገድ ሲመጣ ይከብዳል ሰማ እንጂ እኔ ልጄ ቢሆን ምን ችግር ነበረብኝ። እና አሁን ደግሞ ያው ታውቃለህ፣ ለማስመርመር ምን ለማለት እኔ ምን አገባኝና እኔ ምርመራ ውስጥ ገባለሁ በሌለሁበት? እንዴ እኔ ልጄ ቢሆን እኮ ይመርመርም ማለትም አሜን ብዬ ተቀበየ። እሺ ስጪኝ ይቀበላለሁ። ምንም በማታውቀው ዝም ብለህ እንደዚህ መሆኑ በጣም ይከብዳል። በጣም ያሳዝናል፣ ይከብዳል። ተደራረበብኝ ተደራረበብኝ። አዎ እሱ ነው ያው ፈተና ላፊ አድርገኝ ነው። አዎ፣ እንግዲህ እስኪ ነገስት ነጎዲያ ምን አሁንም እኮ እሷም እያረፈች አይደለም። ዞሮ ዞሮ እንግዲህ የሚመጣውን ነገር ይቀበላል። አሁን ዲ ኤን ኤ ላስመርምር ምናምን ትላለች፣ ከቻለች እኔ ታስመርመር፣ እኔ ችግር የለብኝም። እኔ እዛ ውስጥ ማለት አልገባም። እንግዲህ ወጪውን ከቻለች ማስመርመር ትችላለች። ልዑል ያ ነው ያለው ነገር። እና ከባድ ነው። አንዳንዴ ወደ ራሴም ተመለስኩ ስትል ደግሞ እንደዚህ አይነት ነገሮች እየደገሙ ሲመጡ ተመልሶ እዛው እንትን የምትልበት አጋጣሚ አለ። ቢሆን ቢሆን እኔም ከሷም በቃ ከማንኛውም ነገር ሰላም ፈጥሬ ነበር። ወደዚህም መንጣት የነበረብኝና ያው ሰላም አልተፈጠረ። ሰላምም እስከሚፈጠር ደግሞ ሌላ ነገር ውስጥ መግባት ስለሌለብኝ ብዬ

ሁኔታ አላየውም እና እንደው ይቅር በለኝ ይላል። አንተ መጣ ማለት እነሱ እንደጠየቁኝ ሁሉን ነገር እንዳደረጉልኝ ነው የምቆጥረው። ሰማ በዚህ ሰዓት እኮ ማለት ወዳጅንም ጠላት ግንም የምትለይበት ጊዜ ነው ይሄ ጊዜ ማለት። ስለዚህ እኔ ሳሚና ሌላ ሌላ እናንተ ምናምን የተወሰነ ሰው ከጎኒ ባይኖር እኮን ይሄ የለውም ነው እና ይሄ ሰዓት ለእኔ ከባድ በዚህ ሰዓት የት ነህ ምንድን ነህ ምናምን ብሎ ያላየህ ሰው በጣም ከባድ ነው እና እኔ ሰው ጠየቀኝ አልጠየቀኝ ብዬ ሳይሆን ዋናው እንግዲህ ፈጣሪ አለ እሱ እንደወሰነ ይሆናል አዎ እንግዲህ የፈጣሪ ፍቃድ ነው እና እና ምን እንደው የሚያስፈልግ ነገር እሱ ምን አለ እኔ ማለት ወደ እግዚአብሔር ስለመጣው ያው እኔ ያስፈልገኛል ብዬ እዚህ ጋር ምንም እንትን አይደለም የሚያስፈልጉ ነገሮች ይኖራሉ ግን ያንንም ያው በውስጤ ይዤ ችዬ ማድረግ ከቻልኩ አደርጋለሁ። ማድረግም ካልቻልኩ እንግዲህ ማድረግ አልቻልኩም እንግዲህ ችግር የለም ብዬ በምንችለው አቅማችን እንረዳዳለን። እና እንግዲህ ያው ቦታው ትንሽ ራቅ ስለሚ ይሁን ደሞ ራስክን ለማዳመጥ እንደዚህ አይነት ቦታ ወሳኝ ቦታ ነው። ለዛም ነው ወደዚህ እንት ያለው አይ ዞን እንግዲህ ብዙ የፈጣሪ ፈቃድ ነው። እንግዲህ ውድ ቤተሰቦች ያው ዛሬ ከብዙ ጋር እቺን ያር ወይ ታርቅን እንግዲህ ያው እን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አሳድጉን። ያው ብዙይንም ከታች እናስቀምጣለን የሱን አካውንት ያው ሰሞኑን መስራት ስለማይችል ካለው ነገር ጋር ቤተ ክርስቲያን ስለሆነ አሳድጉት ባካችሁ፣ ውድ ቤተሰቦች እና እንግዲህ ያው የፈጣሪ ፍቃዱ ነው። ብዙ አሁን ላይ ተመስገን ጥሩ ሁኔታ ላይ ነው ያለው ማለት እንችላለን። እንግዲህ ሁላችንም በምንችለው በአቅማችን ተረባርበን ብዜ እናያሳድገው ነው የምንለው ውድ ፋሚሊዎቼ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። አስር ሺ ያስገቡን። ሰላም ለእናንተ። ሰላም